ቀጥለን እንግዲህ አማርኛ መወድስ ቅኔ እንመለከታለን ማለት ነው። ከጉባኤ ቃና ጀምረን እንግዲህ በአማርኛ በግዕስ ሙሉ ሙሉ ቤት እየተመለከትን ነው። ሁላችሁም ሼር፣ ላይክ፣ ፎሎ በማድረግ ለሌሎች አጋሩልኝ። ኢትዮጵያ ትተሽ አምባጓሮውን ከቤተ ክርስቲያን ጓድሽ ሰላም ፍጠሪ ለመጨረሻ በአባቶቻችሁ አጥንት በወርቀደማቸው መካሻ ልጆቿም ልጆችሽ ያንችም የሆኑ በደም እንዳይጎዳዱ ፍቅር ነው ሀበሻ። እርሷም እህትሽ አንችም እህቷ አንድ ናችሁና በመልክ ከመጀመሪያ እስከ መድረሻ። ለዓለም ወለዓለም ዓለም መናፍቅህ ተንኮለኛ፣ መገፋፋትን የሚሻ ከአጠገባችን ይወገድ ስለሚናከስ እንደ ውሻ። ወደ ጉድጓድም ይጣል እንደ ጥራጊ ቆሻሻ፣ የሳንባ በሽታ ጥርጣሬው ጸንቶበታልና ከመነሻ ወደ ጉድጓድም ይጣል እንደ ጥራጊ ቆሻሻ፣ የሚል ነው። እንግዲህ ይህ ቅኔ የሚያስገነዝበን ምንድን ነው? ሁለት እህትማማቾች የተጣሉ እንዲታረቁ አንድ የሚጋብስ ምክር አዘል የሆነ ተውኔት ነው ማለት ነው። ልክ ሁለቱ ገጸ ባህሪዎች ኢትዮጵያና ቤተክርስቲያን ናቸው። ምክንያቱም በኢትዮጵያ ኢትዮጵያውያን ኢትዮጵያውያን ላይ ተነስተው ጨክ ነው የግፍ አገዳደል ወንድሞቻቸውን እህቶቻቸውን ህፃናት ሳይቀሩ በአሰቃቂ በአሰቃቂ መከራ እያሰቃዩ ስለሚወገኙ ኢትዮጵያ ማለት ቤተክርስቲያን ናት። ቤተክርስቲያን ማለት ኢትዮጵያ ናት። ምክንያቱም የኢትዮጵያ ታሪክ የተሰነደው መሰረቷ፣ ማንነቷ ቤተክርስቲያን ውስጥ ነው። በማንኛውም በማንኛውም በመንፈሳዊውም በዓለማዊውም ሪዮተ ዓለም ሰነዷ ቤተክርስቲያን ውስጥ ነው። ቤተክርስቲያን ደግሞ የኢትዮጵያ መሆኗ በኢትዮጵያ በደንብ የምትገለጥበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተብላ ነው። ስለዚህ እህትማማቾች ናቸውና እንዲታረቁ አንድ እንዲሆኑ የእሷ ልጆች የቤተክርስቲያን ልጆች፣ የኢትዮጵያ ልጆች እንደሆኑ የእሷም ልጆች እንደሆኑ በደም እንደማይፈላለጉ እንዲያውም ሐበሻ የሚለው ስም ፍቅር ነው እና ስለዚህ ልጆቻቸው አንድ ናቸው። አንቺና እሷም ደግሞ በመልክ ትመሳሰላላቸው። ከመጀመሪያ እስከ መድረሻ ድረስ ማለት ከመጀመሪያው ከመሰረቱ የኢትዮጵያ ታሪክ በቤተ ክርስቲያን ውስጥ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታሪክ ደግሞ በኢትዮጵያ ነው። ስለዚህ አንድ ናችሁ፣ እናንተም ትማማቾች ልጆቻችሁም የቤተ ክርስቲያን ልጆች የኢትዮጵያ የኢትዮጵያ ልጆች የቤተ ክርስቲያን ልጆች እንደሆኑ የሚያስገነዝብ እርቅን የሚያስታርቅ ገጸ ባህሪ ያለው ነው። በሁለተኛው ክፍል መናፍቂ ተንኮለኛ መገፋፋትን የሚሻ የሚለው ደግሞ ይሄ ምንድን ነው? አንዳንድ ወንጌልን አንግበው ለስሙ መጠላላትን፣ ጸብን፣ መገፋፋትን ይልቁንም ደግሞ አሁን በግፍ በተገደሉ ሕፃናትና ክርስቲያኖች ላይ የሚቀልዱ ተንኮለኞች መናፍቃም መናፍቃም ስላሉ ለነዛ ትምህርት ይሰጣል ልክ ከውሻ ያለን ውሻ እንኳ ባለቤቱን ያውቃል። እነሱ ሰው ሆነው ሰው መሆናቸውን የዘነጉ ሰዎች ናቸው። እነዚህ ሰው መሆናቸውን የዘነጉ ማንነታቸውን ያጡ፣ ደምግበታቸው የወጀበ የወደቁ ውዱቃን ናቸው። ስለዚህ እንደ ጥራጊ ቆሻሻ የሚቆጠሩ ናቸው። ለሰው ክብር የማይሰጥ ለእግዚአብሔርም ክብር አይሰጥም። ምክንያቱም እግዚአብሔርን ልናከብር ከፈለግ ነው የእርሱ ፍጥረት የሆነውን በመጀመሪያ የሰው ልጅ ማክበር ይገባናል። ከቶ ዮሐንስ እንደተናገረው ማለት ነው። ከቶ እግዚአብሔርን ያየው አንድም ሰው የለም፣ ማንም ያየው የለም። ነገር ግን እኛ በእኛ ማየት እንችላለን። ክርስቶስ ወደ እኛ መጥቶ እግዚአብሔርን አይተነዋል፣ በእግዚአብሔር ተገልጧል። ስለዚህ በዛ መሰረት ክብር ያስፈልጋል። እንደዚህ የሆኑ የወረዱ ሰዎች ደግሞ ሰባኪነን ብለው ታዋቂነን ብለው በፕሮቴስታንት ውስጥ ታቅፈው ያሉ እንደነ በጋሻው ከምንም እውቀት የሌላቸው ባዶ ነፋስ የሚወስዳቸው ገለባና ቅጠል የሆኑ ሰዎች ዝም ብለው ጊዜ አገኘን ብለው በነዚህ መከራ በደረሰባቸው ሰዎች ክርስቲያን ላይ አፍ ሲከፍቱ በጣም በጣም ውስጤ ተነክቶ ነው እና ይሄንን ላቀርብ የቻልኩት ይቅርታ አድርጉልኝ። ቅኔውን እንቀጥላለን። ሁላችሁም ሼር፣ ላይክ፣ ፎሎ በማድረግ ለብዙዎች አጋሩልኝ። እንደውም ለነዚህ ላሉት አጋሯቸው፣ ላኩላቸው፣ አድርሱልኝ። ምክንያቱም አላዋቂ መሆናቸውን ከሰው ሰውነት የወረዱ መሆናቸውን እንዲገነዘቡት ለማድረግ ነው። ይቆየን።